ምንም አንቺ በቃ የሚበላ ብቻ ነው። ደብ ይታይሽ። የሚበላ ነገር ነው የሚታየኝ። ምን እንዲመጣሽ ነው የምፈልገው? አቤት ቱና በላሽ አይደል የሰሞኑን መብዛት አልፈልግም። በቃ ብዙ ነገር ማብዛት አልፈልግም። አሳ ብቻ ነው መብላት የሚፈልገው። ሰላምታለሽ፣ እርግጠኛ ነሽ? ማርያም በይ፣ ማርያም በይ። ምን አይነት አሳ? ያ ግብድየው፣ ግብድየው። እሱ እኮ ውድ ነው እና እና በውድ ይምጣ ነው። ሰው ይራባል ብላችሁ ማሰብ ነው። አሁን አገዳ ብለሽ አገዳ ገዛውልሽ፣ አገዳ ብለሽ በላ እና ምን ይጠበስ ነው? አሁን ደሞ አሳ እንደዚህ የተጣበሰ አሳ መቼም ይታየኛል። ወይኔ በላቸው፣ ወይኔ በላቸው፣ ባይዘው ወይ ልንገራችሁማ የምር በቃ ህፃን ልጅ ይሻላል ከእርጉዝ ሴት ማለት ነው። ህፃን ልጅ ጋር መዋል በቃ ሆንሽ የአንድ አመት የሁለት አመት ልጅ ጋር መዋል ማለት ነው። በጣም በጣም በጣም አሪፍ ነው። ማርያም በጣም ከምንም በላይ ማለት ነው። ያየች ሁሉ ነው የሚያምራት። ጎበዝ፣ ከረሚላ እስቲ ከረሚላ፣ አገዳ እስቲ አገዳ፣ ያው አገዳ ገዝቼ አሁን በልታለች። ሌላ ደግሞ ያማረች ነበረ ኬክ አለች፣ እሷን ገዝች፣ ገባዎች ጥንጥ ይዋል ተበላች። በቃ አሁን በጣም የተሰቃየሁበት ነገር ልንገራችሁ። ይህ ቲክቶክ ላይ የሚታየውን ነገር ሄት ላምጣ። ቲክቶክ ላይ ቲክቶክ እያየች አሰቃየችኝ፣ ማርያምን በጣም ማለት ነው። ቲክቶክ እያየች አሰቃየችኝ፣ ጎበዝ እኔ ምን ላደግ ማርያምን ቲክቶክ እያየች ነው ያሰቃየችኝ። በጣም ከምንም በላይ ደግሞ ቲክቶክ ላይ ይህ ብንሜና ምንድ ነው የሚባለው? ምድር የምታዩ ምታዩ ነገር ነገር ተናገሪያ ምታ የምታዩ ነገር ቲክቶክ ላይ የምታዩ ነገር እኮ ምንድ ነበረ ምንድ ነበረ? ሲያለችው ፖሬቶ ፖሬቶ እሺ ፖሬ ፖሬቶ የትኛው ነበር? ከዛ ደግሞ የሆነ በቃ በሩዝ የሚሰራ ነገር ምናምን ይሆናል፣ ጭምልቅ ያለ የሆነ በሆነ ነገር በሆነ ነገር ግን ሩዝ ነገር ነው ይሄ። ያንን ነው የምታየው፣ ስልኳ ውስጥ ቲክቶክ ላይ ከገባው ምግብ ነው። በቃ ምራቅ መዋጥ ነው፣ እኔ ከባድ ነው። ያው ታውቃላችሁ፣ ሄት የምታጎበዝ ያ ነገር። ያው የአሁኗን እንኳን እንግዲህ ተፍተፍ ብዬ እንግዲህ ገዝቼ ልምጣችን ሩዟን እንኳን ምንድን ነበር አሰዋን ልግዛ ብቻ ተይሁት፣ ህፃን ልጅ ይሻለኛል። እኔ ባይዘው ማርያምን፣ ህፃን ልጅ በዚህ በርገርግዝ እርጉዝ ሴት ጋር ከመዋል ማለት ነው ህፃን ልጅ ጋር መዋል፣ በቃ አሪፍ ነው። ህፃን ልጅ አንዴ ከረሜላ ካች ከረሜላ ነው፣ እንዲሁም እቲው ከረሜላ ያምራታል፣ ጀላቴ ያምራታል። በቃ የታየሁ ሁሉ ያምራታል። በቃ ለውዝ ያምራታል። ው ለውዝ በልተናል አሁን። ው አገዳ አገዳ አገዳ ያው አሳይቻችኋለሁ። ው ያው አገዳ አገዳ ሳይቀር ነው የሚያምራት እና ለማንኛውም ያው እንግዲህ ይህን እላችሁ ነው ቤተሰቦቼ። ያው ባሎች እንግዲህ ሚስታችሁን ተንከባከቡ። በተለይ ደግሞ ያው እርጉዝ ምናልባት ነፍሰ ጡር ሚስት ያላችሁ በደንብ ተንከባከቡ ለማለት ያክል ነው ያው በቻላችሁት። ማይቻሉ ነገሮች አሉ በርግጥ፣ ይሄን አምጣ ይሄን አምጣ ሲባል ማይገኙ ነገሮች ግን በቃ ሚቻል የሚቻለውን ያው እያደረጋችሁ እንትን በሉ እና ለማንኛውም ለወጣ ነው። በቃ የማየ የምትይው ካለሽ አሳ ብቻ ጎመን አላልሽም ቅድም። ጎመኑስ ከጎመንና ከ ስለዚያ ጎመን ይሻላል ጎመን እገዛልሻለሁ በቃ ጎመናችን ብልት እናደርጋለን። እሺ እሺ እሺ። ወይ ከጎመና ከአሳ ስልሽ እሺ፣ በቃ ከሁለት አንድ። ጎመና አላልሽም? ጠኛ ነሽ። ጎመና አላልሽም። እንትን ነው ቱና ያልሽውን ነው የትኛው አሳ ኛው ጠበው አመጣልሻለሁ። እኔ ሌላ ከቀረብኝ ያው እንደሚታወቀው በጣም አስቸግራኝ ነበረ። ቅድም ያው እንደሰማችሁት ነውና እሱ ካልመጣ በቃ ሙች እገኛለሁ ብላችሁ አውቀን ነው በይዘው በምናምን አለች መጨረሻ ላይ እና ነገር ግን በጣም በቃ አምሯት ነበረ። እኔም እንግዲህ ምን አመጣለሁና መቼም ታውቃላችሁ እንግዲህ የኑሮ ውድነት ጣራ ነክቷል በጣም ታውቃላችሁ እንደምታውቁት ስፔሻል ኢትዮጵያ ውስጥ ያላችሁ ታውቁታላችሁ እና ወገቤን ታጥቄ ቀበቴን ጠበቅ አድርጌ ማለት ነው በቃ የመጣው ይምጣ ብዬ እንግዲህ አሳ ገዝችላት ው እርጉዝዬ እንግዲህ እችን ትመስላለች እርጉዝዬ እየበላች ነው እግዚአብሔር ይመስገን ው ገዝችላት አለው እየተንከባከብኳት ነው በደንብ። ያው እንግዲህ አትንከባከባትም እንዳትሉኝ፣ ብትከሳ አልንከባከባት ነው ብላይ ነው እንዳትሉኝ ብዬ እንዳያንቅሽሽም አይ ሾሁ እና አሳ ገዝቼላታለሁ። ያው አንድ አሳ እንግዲህ ለአንድ ወር ያዎችን ከበላች እንግዲህ ለአንድ ወር እንግዲህ አእምሮቷ ይወጣላታል ብዬ አስባለሁኝ። አሳ ገዛሁላት ዛሬ እንግዲህ። ተመልከቱት፣ አያምርም ቆንጆ ያሳ እሲገልብጩማ አዎ እንግዲህ ሰው ባለው ነው። እና ተመልከቱ ምታምር አሳ። እንደ አሳ እንግዲህ ገዝቼ እላታለሁ። አንቺን እየበላሽ ነው የኔ መስኪን። እና ምን ተሰማሽ? ያው አሳ ሁሌ ያምሮኛል። ያው ባይ ዘ ወይ በርገሩን እስካሁን አልገዛላትም ግን፣ ማርያምን በርገሩን እስካሁን አልገዛሁላትም። ለምን እንደሆነ አላውቅም። ነገ ነገ እያልኩ እሷም አምሮቷ ወጣላት። አሁን ይሄኛው ነው ደግሞ እንግዲህ በጣም አምሮኛል አለች። አጋጣሚ ያገኘሁኝ ይፈላልጌ ያው የሆነ ይሁን ብዬ ጨቀን ብዬ ገዛሁላት። እላችኋለሁ እና እንዴት ነው ምን ተሰማሽ? ይህን አሳ ይጀልሽ ስለመጣው ማለት ነው ምንድነው የተሰማሽ? እርጉዝ ዬ የኔ ዋ ሚስት ቢቀርም ያነህል አይደለም ግን ተጨንቀ ከራስ በልጠ ለኔ ስለምታስብልኝ ሁሌ በጣም አመሰግናለሁ። በጣም ደስ ያለ ዘቤ እንደ ቀልድ ነው ሪከርድ ማለት ቪዲዮ ያደረግኩሽ እና ልፖስተው እችላለሁና ምትያቸው ነገር ካለ እንደ ቤተሰቦችሽን ማለት ያው ጠፍተን የለ ዝም ብለን በቃ ከምን ጠፋ አንድ ስድስት ሰባት ደቂቃ ዝም ብለን ፖስት እናድርግ። ያው ባይ ዘ ወይ እንደሚታወቀው እኔ ቪዲዮ ላይ አልገባሁም፣ ያው ራሴ እየቀረጽኩ ስለሆነ ካሜራ ማንም ነኝ እና ለምድር መሰላቸው የጠፋ ነው። ያው ያለው ነገር ማለት ያው ነፍሰ ጡር ሲኮን በጣም እንደተናገርኩት መጀመሪያ ላይ በጣም ያስቸግራል ምናምን፣ ሆርሞኑ ያስጨንቃታል ምናምን በቃ ምንም ለቪዲዮ ዝግጁ አይደለችም። እንዲሁ ያው አጋጣሚ ማለት በሆነ አጋጣሚዎች ራሴ ዝም እንደቀልድ ሳታይ እየቀረጽኋት ነው እንጂ የነበረ እነዛ ሾርት ሾርት መለቃቸው ሳታስበው ነው የምቀርጻት እንጂ ምንም በቃ ደስ አይላትም ምናምን። በቃ ማለት ያው ሆርሞኑ መሰለኝና በጣም ያስጨንቃታል ምናምን እና ለማንኛውም በደንብ ሰላም ባያቸውና በቃ ሰላም ባያቸው ማይክ ስላላደርግሽ ያው ጮኽ ብለሽ አውሪ እንዲሰማቸው። ጉንፋንም ይዟታል እዛ ላይ ደግሞ በቃ ደከመኝ እና ደግሞ በጣም ነው የሚደክማት። ማርያም ብታይ በጣም ይደክማታል ምናምን እና ያው ቅድም እንደተናገርኩት በቃ እንደ ህፃን ነው የሚያረጋት። ይህን ይህን ነገር ምን ላድርግ እስኪ ምከሩኝ። ማርያምን ቃ እንደ ህፃን በቃ ያው እንዳልኩት ነው ቅድም። የቅድሙ ማለት የመጀመሪያው መጀመሪያው አካባቢ መግቢያው አካባቢ ትሰሙታላችሁ። እና የቅድሙን እንኳን ዝም ብዬ ነው የቀረጽ ኳትኝ እንጂ የመጀመሪያውን መግቢያውን ዝም ብዬ ነው ግን ይህ ከሳው በኋላ ማለት እየበላች ካለው በፊት ያለውን ሳታስበውን የቀረጽኩት ይሄን ግን፣ ያው እያየች ነው የቀረጽኋት። እና ለማንኛውም ያው ሚስቴን እየተንከባከብኩ ነው። የኔ ውድ ቤተሰቦች ሚስታችሁን ተንከባከቡ፣ ባላችሁንም ተንከባከቡ። ስፔሻሊ ደግሞ በቃ ለልጃችሁ በቃ መስዋዕት መሆን አለባችሁ፣ ልጃችሁን መውደድ አለባችሁ። ባለ ሚስትም ብዬ መልእክት አስተላልፋለሁኝ ማለት ነው እና አንቺ የምትያቸው ነገር ካለ ያው የሆነ ነገር የሆነ ነገር ቢያቸውና ያው የተሰማሽን ደስታ ያው ለእኛ ባይዘዊ በጣም ደስታ ነው። ምክንያቱም ሰው ባለው ነው። የመኪና ቁልፍ ብቻ አደለም የሚያስደስተው። የመኪና ቁልፍ የመኪና ቁልፍ ስለሰጥ አደለም የሆነ ትልቅ ሰርፕራይዝ፣ ወርቅ፣ አይፎን ምናምን ስለሰጥ አደለም። ሰው ባለው ነው ባይዘዊ ደስ ብሏታል። ማርያምን እንዴት ደስ እንዳላት ነቤቴን ምን ብያት እንደሄድኩ ልንገራችሁ። በቃ እሺ በር ከሌለህ በቃ እንትንግዛልኝ አለችኝ። ጎመን በቃ ይዛህሊና ነበር ያለችኝ። ከዛ ግን አሳዘንችኝ ማለት የለኝም ስላልኩች ነው ያላሰብ ሽቁ ከሌለ ግዴት አደለም ማለት በቃ ትረዳለ። ይህም ምቁ የማይኖርበት አጋጣሚ አለን ነው እውነት ለመናገር እግዚአብሔር ይመስገን እችንም ስለሰጠን ትልሉም ነገር ምክንያቱም አሁን ስፔሻል ኢትዮጵያ ውስጥ ያን ይሄን ይሄን ነው የምፈልገው ያን ነው የምፈልገው በርገር ነው የምፈልገው እንትን ነው የምፈልገው ተብለ የሚቀናጣበት ሀገር አይደለም ኢትዮጵያ ስፔሻል ማለት ነው። ምክንያቱም አብዛኛው ኢትዮጵያዊ ሳይበላ እንኳን የሚያድርበት አጋጣሚ ነው ያለውእና እግዚአብሔር ይመስገን ይችንም ስለሰጠን ይሄ በጣም ትልቅ ነገር ነው። እንደውም እግዚአብሔር ይመስገን። ባይኖረንም እግዚአብሔር ይመስገን፣ ቢኖረንም እግዚአብሔር ይመስገን። በእግዚአብሔር ቸርነት ነው ይህ እንጂ እየኖርን ያለ ነው። ኢትዮጵያ ውስጥ በርገር፣ ፒዛ፣ አሳ የሚባልበት ሀገር አይደለም። በጣም ማርያምን እንደምታውቁት ማለት ነው እና ባለን ነገር ይኸው፣ ጎመኒቱንም ገዝቼላት መጥቻለሁ ይኸው ያው ምንም የቀረብሽ ነገር የለም እና ግን ማለት ነው፣ ለወደፊቱ እንደዚህ ውድ ውድ ነገር ባያምርሽ ጥሩ ነው። ያምር አለ እንደ ሰዎች ቆሎይቱን ቡሌ አማረኝ፣ ቆሎ አማረኝ፣ የሽንኩርት ሽታ አማረኝ፣ የምናምን ሽታ አማረኝ። ነገሩ ሽንኩርት ሽታ እንኳን በጣም ነበር የሚያስተላክ የመኪና ይሄ ምንድን ነው ጭሱ ማለት ነው ጭሱ አማረኝ፣ ለማለት ሞክሪ እባክሽ። እሺ ጭስ አማረኝ በይ። አሳ አማረኝ፣ በርገር አማረኝ፣ ፒዛ አማረኝ፣ ቴሌቪዥን አማረኝ፣ እንደዚህ አማረኝ። የለም የምሬ ነው፣ እግዚአብሔር በቃ ከእንግዲህ በኋላ እንዳያምርሽ መሞክራለብሽ። አይ ሞክሪ ነው እግዚአብሔርን። ይሄ ቲክቶክ መከራ መጣብኝ። ቲክቶክ እያየች ነው ብጥብጥ ያደረገችኝ። ማርያምን ልንገራችሁ ቲክቶክ ላይ ያለ የምግብ አይነት መድኃኒዓለም አውጣኝ። እኔ እኮ አይደለም ልበላው አይቼው እንኳን ስሙንም አላውቀውም። እሷ ግን አንድ በአንድ ስሙን ታውቀዋለች። እንትን ትላለች፣ ሾርማ ትላለች። ሾርማ የሚባል አሁን እግዚአብሔር እንደው ሰምቼው እንኳን አላውቀውም። ሾርማ ማሪኝ ትለኛለች። በርገርስ እንደ ሁን እሰማዋለሁ፣ ስሙንም አየዋለሁ እና በጣም ያየች ሁሉ ነው የሚያምራት። ነገር ሲል ተሰማ ያምረኛል ምቺ ነው የሚለኝ ወዲያውኑ ነው ይኔ ውድ ባህሪዬን ታግሰ እውነት ያው ወረኛ እና በቃ ሰቻው ባያቸው ቤተሰቦችን በቃ ያው እንመጣለን፣ እግዚአብሔር ከፈቀደ እንመጣለን። ባሪፍ ቪዲዮ ግን በቃ አልሆንልን አለ ማለት እንደምታውቁት አልሆነልን አለ። በቃ ሁሉም ነገር ያው አላ አላቅም በቃ አላ የሆነ የሚደብር ነገር በቃ ማለት እዛ ላይ ሆነን ነው የእሷም ለእሷም አልመቻል ለእኛም ለአንዳንድ ነገሮች አልመቻሉ ያው ብዙ ነገር በቃ ብዙ ያልተመቻቹ ነገሮች ስላሉን ነው ያው ይቅርታ አድርጉልን። እንመጣለን ለማለት ያክል ነው ቤተሰቦቻችን፣ እንወዳችኋለን